ደስ የሚል እና አስተማሪ የሆነ ድራማ ነው። ሁላችንም ከተከታተል ነው በጣም ብዙ ነገር እንማርበታለን ማለት ነው። ያው የማያፈቅረንን ሰው አፍቅረን ከምንሰቃይ ከነሱ ብዙ ነገር ልንማር እንችላለን ማለት ነው። እንግዲህ አብዛኛው የዚህ ድራማ የሚያጠነጥነው በፍቅር ጉዳይ ነው ና ያም ማለት እንግዲህ የማያፈቅረንን ሰው ስንከተል የማያፈቅረንን ሰው ደግሞ ወደኋላ ገሸሽ እያልን፣ ግን ከሁለቱም ሳንሆን እንደምንቀር የሚያሳይ ድራማ ነው ማለት ነው። ሁላችሁም ተከታተሉት፣ በጣም ነው የምትወዱት። እንግዲህ ዛሬም ፍቅር እና ቤዛ በጣም ተጣልተዋል ማለት ነው። መጀመሪያም አይስማሙ ነበር። ቤዛ ማለት እንግዲህ የባርኮት የበፊት ፍቅረኛው ናት። አሁን ደግሞ ከሰባት ዓመት ቆይታ በኋላ ሰባት ዓመት ከተለያዩ ቆይተው አሁን መታ ደግሞ አብረው ሆነዋል ማለት ነው። ባርኮትን ትተው መታ እሷ እነ ፍቅር ጋር መታለች ማለት ነው። ግን እዛ እነ ፍቅር ጋር መታ ሁሉንም እኔ ካላዘዝኩ ኃላፊዋ እኔ ነኝ እያለች ነው የሚመስለው ማለት ነው። ሁሉንም እንግዲህ በጣም እየተቆጣቻቸው እናንተ አያገባችሁም እኔ ነኝ የሚያገባኝ እያለች ከፍቅር ጀምሮ እስከ ዴቭ ድረስ ተቆጣትራቸዋለች ማለት ነው። ሁሉንም እንግዲህ በአንድ ቀን ውስጥ አንድ ቀን ባልሞላ ውስጥ እያመሰቻቸው ነው የምትገኘው ማለት ነው። እንዲሁም ደግሞ ኤሉም ያው እንደምናቃት ከኤላ ስር አልወጣ ብላለች። ዛሬም እንግዲህ እንደለመደችው ቤዛ ቤት ስትመጣ ከእሷ ጋር መሆን አልፈልግም ብላ ሻንጣዋን ይዛ ወደ ኤላ ቤት ሄዳለች። ኤላ ቤት ሄዳ ኤላ ደግሞ ውጪ ከዚህ ሲላት አይ እዚህ ማደር ነው የምፈልገው ትላለች። ለምንድ ነው እዚህ የምታድሪው? እዚህ አታድሪም ሄጂ ቤትሽ ሲላት ቤዛ ስላለች እኔ ከእሷ ጋር መሆን አልፈልግም እዚህ ልደር ፍቀድልኝ ትለዋለች። አይሆንም ሲላት እምቢ ብላ ሳለ ሶፋ ላይ ትተኛለች ማለት ነው። ከዛም ጠዋት ኤላ ተነስቶ በሂጂ አሁን ማታም ዝም መሽቷል፣ ብዬ ነው። ስለዚህ ሂጂ አሁን ተነስተች ሲላት፣ ትንሽ ልተኛ ትለዋለች። አይ ሂጂ፣ እዚህ መሆንሽን ለምለም ስታይ ደስ አይላትም። ከኔ ጋር መሆንሽ ጥሩ አይደለም። ስለዚህ ሂጂ ወደ ቤትሽ፣ ድጋሚ እንዳትመጭ ይላታል። እሷም መሽ፣ በቃ አይደላ አለው። ትልና እሺ፣ አንቺ እኮ ጥቅም እንኳን የለሽም እኮ፣ ወይ ቤት አታጸጂ፣ ወይ ልብሴን አታጥቢ፣ ወይ ደግሞ ምግብ እንኳን አትሰሪ እንዳደይ ይላታል ማለት ነው። እሺ ምግብ ለስራ አለህ ትለዋለች። የት የምትችው ምግብ ነው? እሺ ልብስ ልስጣበልህ ስትለው አልፈልግም ይላታል ማለት ነው። ከዛ እንድትሄጂ ብቻ ነው የምፈልገው ይላታል። እሺ እሄድላለሁ ብላ ብድግ ብላ አውቃ ራሴን አዞረኝ ብላ ልትወድቅ ሲል ይይዛታል። ኤላ ኤላ ይዟት እላው ላይ ልክ ፔንት እንዳደረገ ሰው ሆና እላው ላይ ትወድቃለች ማለት ነው። ከዛም ይዟት ሶፋ ላይ ቁጭ እንዳለ ለምለም ትመጣለች ማለት ነው። ለምለምም እንግዲህ በጣም ትናደድና ምንድን ነው ብላ ስትል ሰራውላችሁ አይደለ ወይ ብላ ትነሳለች ማለት ነው። ኤልዱም በይ ውጭልኝ፣ እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት እንደዚህ አይነት ቀልድ ትቀልጃለሽ? አሁን ውጭ ሲላት አሁን እሷ ስትመጣ ለምለም ስትመጣ ነው ውጭ የምትለኝ ትለዋለች ማለት ነው። ከዛ ኤላም በጣም ይናደድና ለምለም የቀፍታ ሲላት ለምንድን ነው እንደዚህ የምታደርገው ስትለው፣ እኔ አንቺ ብቻ ነው ማፈቅርሽ እኔ ካንቺ ውጭ ማንም አይታየኝም ስለዚህ እኔ ከአንቺ ጋር ነው መሆኑ ፈልገው አንቺን መርሳት አልችልም፣ አንቺን የለመድኩሽ ይላታል። ለምለምም ልትሄድ እኮ ነው ጥላኸኝ ትለዋለች። ኤላም ግዴታ ስለሆነብኝ ነው ይላታል። እንግዲህ ኤላ አባቱ ሌላ ማግባት አለብህ ብሎት ነው ወደ አባትየው ወዳለበት ና ያለው ማለት ነው። እሱ ግን ሌላ ማግባት አይፈልግም። ቤተሰቡ በመረጡለት ማግባት አይፈልግም። እናቱ ጋ ደውሎ ኤላ እናቱን ይሄ እኮ ድሮ የቀረ ባህል ነው። ቤተሰብ የመረጠውን ማግባት እኔም አልወዳትን ሴት እንዴት ላግባት እችላለሁ? እኔ እዚህ መወዳት ማፈቅራት አለችኝ። አንቺ ደግሞ ብታያት በጣም ትወጃታለሽ ይላል እና ለእናቱ ይናገራል ማለት ነው። እናቱም እንግዲህ ታስተዋውቀኛለች ብለዋለች። እሱም በጣም ደስ ብሎታል ማለት ነው። እንዲሁም እንግዲህ ቤዛ ወደ ኤላ ጋር ካልወሰዳችሁኝ እያለች ቤቱን እየበጠበጠችው ነው የምትገኘው ማለት ነው። ቤዛ ማለት እንግዲህ በጣም የሰው የሆነው ሁሉ የሚያምራት ሴት ናት። ለምለምም በእሷ ቀንታለች ማለት ነው። ኤላን ከእሷ ጋር እንዳትገናኝ፣ ከእሷ ጋር መሆን የለብንም ከዚህ በፊት እኔ አፈቅራለሁ ብላ ስታስቸግረ ነበረ። ስለዚህ አሁንም ያ ነገር ይፈጠራል ብዬ ልቤ እየፈራ ነው። ለጥሩ ነገር አልመጣችም፣ ባርኮትን ጥላ እያለችው ነው ማለት ነው። ኤላም እንግዲህ እኔን ታውቂኝ የለም ወይ? እኔ ከአንቺ ውጭ ማንም አልፈልግም፣ ደግሞ ይሄ ያለፈ ነገር ነው ይላታል ማለት ነው። ከዛም አደይን ቤዛ አደይን ኤላ ጋር ወሰጅን ስትላት ፍቅር ደግሞ አይሆንም አትወስጃትም ትላትና ትቀለክላት አለች ማለት ነው። ኤልዱንም ወሰጅን ስትላት ኤልዱ ኤልዱም ለምንድነው የምትሄጂው አልወስድሽም አለቻት። ዴቭም እንግዲህ ለምንድነው እሱ ጋር መሄድ ያስፈለገሽ ለምንድነው ለምንድነው የምትሄጂው ብሎ ሲላት ብሎ ሲላት መሄድ አለብኝ፣ እሄዳለሁ። የድሮ ጓደኛ ነው፣ ስለዚህ ማየት አለብኝ፣ ማግኘት አለብኝ። ደግሞም እናንተ ማናችሁን ብትሆኑ አያገባችሁም ስለ እኔ መሄድና አለመሄድ። ብቻ ቤቱን አሳዩኝና ውሰዱኝ እያለች እየተጨቃጨቀች ባለችበት ሰዓት ነው እንግዲህ ኤላና ለምለም የመጡት ማለት ነው። ለምለምም እዚህ መታ እሷ ከምታገኝህ እዛ እንሄድና እዛ ብታገኝ ይሻላል ትለዋለች ማለት ነው። ኤላም እንግዲህ እንደዚህ የምትይው ምን ለማለፈልገች ነው እኔን አታምኝኝም እንዴ ሲላት፣ አምና አለው። ግን እሷ በጣም የሰው የሆነ ነገር ሁሉ መቀማት ስለምትወድ ነው። የሰው የሆነ ሁሉ ወደ ራሷ ለማድረግ ስለምትፈልግ ነው። ልቤ ስለሚፈራ ነው ትለዋለች ማለት ነው። እንግዲህ በዚህ መሀል ነው ኤልዱ ከኤላ ጋር ወደ ቤቷ ስትመለስ ንጉስ እና ደመቀ መንገድ ላይ ቆመው እጇን ጠምዝዞ ንጉስ ይቀማታል ማለት ነው። ከኤልዱ ላይ ስልኳን ይቀማትና ይወስድባታል። ከዛም ኤልዱ እንግዲህ ቤት ትገባና ለፍቅር ስትነግራት እንደዚህ ቀሙኝ ስልኬ ስትላት፣ ደጋ ረጉሽ ሳይ እንኳን ቀሙሽ ትላታለች ማለት ነው። ፍቅርም እንዲሁም ለወንድሟ ለዴቭ ስትነግረው ዴቭም እንግዲህ እንዴት የምንፈልገው ነው እነዚህ ልጆች ለምንድን ነው ስልክሽን የሚወስዱ ብሽል እና በጣም ይናደዳል ማለት ነው። እንዲሁም ደግሞ ፍቅር የሚመጣ እንግዳ አለብኝ ቤት ውስጥ ብላ የቀጠረችው የሆነ ወንድ አለ ማለት ነው። እንግዲህ ማን እንደሆነ በቀጣይ ክፍል የምናየው ነው የሚሆነው። ሰርፕራይዝ ነው። አደይን ቤቱን አዝጂ፣ ቤቱን አስተካኪ፣ የሚመጣብኝ እንግዳ አለ ብላታለች። ማን ነው ስትላት እሱን ሲመጣ ታይዋለሽ ብላታለች ማለት ነው። እንግዲህ ፍቅር ያሴረችው የሆነ ሴራ አለ ብዬ አስባለው። እንግዲህ ምን እንደሆነ እሱ በቀጣይ ክፍል የምናየው ነው የሚሆነው። እንዲሁም ደግሞ ቤዛ እዚህ ቤት ውስጥ በሰላም የመጣች አይመስልም፣ ለሆነ ለነገር የመጣች ነው የሚመስለው። እንዲሁም ፍቅር ደግሞ አንቺ በሰላም አይደለም እዚህ ቤት የመጣሽው የሆነ ሴራ ልታሰሪ ነው ብላታለች ማለት ነው። ምን ፈልገሽ ነው? ምን ቀረሽና ነው እዚህ የመጣሹ? ከዚህ በኋላ ከዚህ አመት በኋላ ከዚህ ሁሉ አመት በኋላ እንደገና ተመለሰሽ የመጣሹ ምን ቀርቶሽ ነው ብላ ስትላት እንግዲህ ወንድምሽ ነው የቀረኝ ትላት አለች ማለት ነው። እንደሚመስለኝ ከሆነ እንግዲህ ቤዛ የሆነ ያሴረችው ሴራ አለ ማለት ነው። በጣም ከፍቅር የባሰች ሰይጣን የሆነች ነች። በጣም ሀይለኛ ነች እና በጣም የሆነ ብቻ ቤቱን ብጥብጥ ቅውጥ እያረገችው ነው። ማናችሁን ብትሆኑ በእኔ ቁጥጥር ስር ናችሁ፣ ማናችሁን ብትሆኑ እኔ ከምለው ውጪ ምንም ነገር ማድረግ አትችሉም እያለቻቸው ቤቱን እንግዲህ ከፍቅር በላይ እያመሰቃቀለችው ነው የምትገኝ። ሁሉንም እንግዲህ እያንዳንዳቸውን ሁሉንም ከሁሉም ጋራ ተጣልታለች ቤዛ ማለት ነው እና ኤላና ለምለምም እንግዲህ ወደነ ፍቅር ቤት ሲመጡ አደይም ዴቭን ሁላቸውም ባሉበት ውሰዱኝ ወደ ኤላ ጋ እያለች እያለ ፍቅርም እንግዲህ በቃ ውሰጃት ቤዛ ኤላ ጋ ውሰጃት ብላ ከፈቀደችላት በኋላ መጨረሻ ላይ አደይ በቃ እኔ ልውሰድሽ፣ ነይ እኔ ልውሰድሽ፣ ኤላ ጋ ደምትፈልጊ ነይ ልውሰድሽ ስትላት ኤልዱ ደግሞ በጭራሽ ይዘሻት እንዳትሄጂ እያለቻት እያለ ለምለምና ኤላ ይመጣሉ ማለት ነው ከዛም ቤዛም እንግዲህ ኤላ ተለውጠሃል፣ አምሮብሃል ትለዋለች ማለት ነው። ኤላም እንግዲህ አንቺም ተለውጠሻል፣ አምሮብሻል ሌላት እና ይተቃቀፉ እና ሰላም ሲባባሉ ለምለምም እንግዲህ የቅናት ነገር አለ። ና ቤዛ ብላጮኋ ስትጠራት ከዛ ትለቀውና ኤላን ቀንተሽ እንዳይሆን ብላ ስትላት ለምለምም እንግዲህ በጥፊ ሞላችባት ማለት ነው ቤዛን ውድ አድማጭ ተመልካቾች እንግዲህ ቀጣዩን ክፍል ደግሞ ምን እንደሚሆን የቤዛ ምላሽ ምን እንደሚሆን እንግዲህ በጉጉት የምንጠብቅ ነው የሚሆነው። በሚቀጥለው ክፍል ደግሞ የዚህን ቀጣይ ክፍል ይዘን የምንመጣ ነው የሚሆነው። ለዛሬ ግን የያዝናቸው ይህንን ይመስላል ማለት ነው። ተከታተሉት በጣም አስተማሪ እንዲሁም ደግሞ በጣም ደስ የሚል ትምህርትንም የሚሰጥ ዘና የሚያደርግ ድራማ ነው፣ እና ሁላችሁም ተከታተሉት በጣም ነው ደስ የሚለው። ተውዱታላችሁ ላይኩን ግን እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ በቀንነት እንዲሁም ሁሌ የምለቃቸው ቪዲዮች ወደ እናንተ እንዲደርሳችሁ ከፈለጋችሁ ደግሞ የደውል በተኗን መጫናችሁን አትዘንጉ። ሀሳብ አስተያየት አለን ካላችሁ ደግሞ ኮመንት መስጫው አስር ጻፍ ጻፍ አድርጓት ማለት ነው። ለዛሬ ያስኩት ይህንን ይመስላል። በሌላ ደግሞ ቀጣይ ክፍል እስከምንገናኝ ቸር እንቆይ እያልኩኝ እዚህ ላይ እሰነባበታችኋለሁ ማለት ነው። ሀገራችንን ሰላም ያርግልን፣ ኢትዮጵያን ሰላም ያደርግልን፣ ሕዝቦቿን ይጠብቅልን፣ እኛም በሰላም ለሀገራችን ያብቃን። ሰላም ሁሉ ለሰው ዘር ሁሉ ይሁን እላለሁ። ሰላማችሁ ይብዛ።